ሀይ ጋይስ፣ እንዴት ናችሁ? ማሮች ሰላም ናችሁ? ያለውላችሁ እግዚአብሔር ይመስገን ሰላም ነኝ። ረዣዥም ቪዲዮ እየለቀኩ አይደለም። በመጀመሪያ ለምን እንደማለቅ ልንገራችሁ። እኔ ለዩቱብ አዲስ ነኝ። አዲስ ከመሆን አንጻር የሚለቀቅና የማይለቀቀውን በደንብ ለይቼ አላየሁም አልተማርሁምም። ነገር ግን እንደ ሰው እንደሚለቀው ስለቅ ሙዚቃ ረዥም ሙዚቃ ስለቅ አንዳንድ የተባረኩ የኢትዮጵያን ሕግና ደንብ የተማሩ ልጆች ነገሩ ማለት ነው ስህተት እንደሆነ እና መልቀቃቁም የነበር አሁን ግን እስኪ በዚህ ደግሞ ልሞክረውና ና እህቶችን እጠይቃቸዋለሁ ብዬ እንግዲህ በዚህ መልኩ መጥቻለሁ። የሪያድ ወደ እስትረሃ እየሄድን ነው። ያው ሐሙስና ዓርብ እስትረሃ እኛ ቤት አይቀርም። የማይታሰብ ነገር ነው። ሁሌ ምንወጣለን ቤተሰብ በጣም አላቸውና ደስ የሚል እንትን እናሳልፋለን፣ ጊዜ እናሳልፋለን። አምስት ስድስት ሰራተኛ አለ፣ ሀበሻም አለ፣ ፊሊፒኒዎችም አሉ ደስ የሚል ቀን እናሳልፋለን። እና በዚህ መልኩ ቀርጭ አለው ደስ እንደሚል ተስፋ አለኝ፣ እንዳልተሳሳትኩም ተስፋ አለኝ። ያው ድምፁ ምናምን ሊገባ ይችላል፣ ያው ሰው ፊት ስለሆንኩኝ ሰውም ስላላጣገቤ እንግዲህ ሰብስክራይብ ላይክ አድርጉ። ደግሞ የዩቱብ ልምድ ያላችሁና የተማራችሁ ደግሞ ከዚህ ላይ ስህተት ነው ቪዲዮችን ስታዩ ከዚህ ላይ ስህተት ነው ይሄንን ዩቱብ አይፈቅደውም ይሄንን እንደዚህ ነው የሚሆን እያላችሁ ብታስተምሩን ደስ ይለናል። ምክንያቱም እየተማማርነ የራሳችን ስራ ብንሰራ ደስ ይላል እየተደማመርነ ምናምን እኔ በጣም ነው የምደምረው በነገራችን ላይ። ምክንያቱም ስትደመሩ፣ እናንተም ስትሰው ስትደምሩ ሰብስክራይብ ስታደርጉ እነሱም ያደርጋሉ እንጂ እኛ ሄደን ደምሮ እንደምሮን ብንል ፋይዳ የለውም እና እንደማመ እስኪ ስለ እንደማመር ካወራን፣ አሁን ደግሞ በትንሹ ሪያድን ላስጎብኛችሁ። ያው ሰፈራችን ማለት ነው። ሪያድ በነገራችን ላይ ደስ የምትል አገር ናታኝ። እኔ ጅዳም ኖር ያለሁ አራት አመት፣ ሪያድ ደግሞ ወደ ስምንት ሰባት አመት ኖር ያለሁ፣ ግን ሪያድን በጣም ነው መወዳታኝ። ከምር ሁለ ነገሩ ይመቸኛል። እና ሪያድ እንደ ዝናታይ በተለይ ማታ ማታ ደስ ነው የምትለው። አየሩም ደስ ይላል። በቃ ደስ የሚል ሀገር ነው ዞሮ ዞሮ። እስኪ ጎብኙልኝ። እና ሌላቸው የፈለጉት ምንድን ነው? የቁርጥ ቁርጥ ቁርጥ እያረኩም ቢሆን ድምፅ ይገባል። ምክንያቱም ያው ሰው መሀል ስትሆኑ ብዙ ድምፅ ይገባል። ያንን ድምፅ ላለማስገባት